አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ ውድ ቤተሰቦች? እስኪ ዛሬ ደግሞ ፈታ በሉ በእነዚህ ልጆች ማለት ነው እና ደስ ሲሉኝ ቀረጥኳቸው ማለት ነው። እና እስኪ ፈታ ዘና በሉባቸው አንዳንዴ ያው ልጅነት ጊዜያቸውን ስታስታውሱ እና እስኪ ፈታ ዘና እያላችሁ እነዚህ ልጆችን ተከታተሏቸው። ላይክ ሰብስክራይብ ማድረግ አትርሱ። እና እስቲ ይችን ቀበጥ ተመልከቷት ማለት ነው። ደህና ቀበጥ ናት። የቅታ አለ ድምፅ ቅፋን ዞኝ ነው። እና እስኪ ይችን ቀበጧን ተመልከቷት ማለት ነው ውዶች። እየበሻላል እና ደህና ቀበጥናት። እና ፈታ ዘና በሉ እስኪ። እና እየጨፈረች ነው ይመጣሉ ማለት ነው እነዚያም እና እስኪ ፈታ ዘና እያላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አስተያየታችሁን ግለጡልን በኮሜንት እና ውዶቼ። እና ዛሬ እስኪ ፈታ በሉ ብዬ እናዘ እንዲላችሁ መጥቻለሁ። እናንተ ላይክ፣ ሰብስክራይብ፣ ሼር ብቻ ነው የሚጠበቅባችሁ ማለት ነው። እና እስኪው አደሳትልም ስትቅበጠበጥ ማለት ነው እጅ ቀበጣ እና ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ። እንግዲህ እኔ ለእናንተ መችስም አልሆነው የለኝ። እስኪ ዛሬ ደግሞ ትንሽ ፈታ አላርጋችሁ ብዬ በእነዚህ መጥቻለሁ እና ይሄው እንግዲህ እየጨፈሩ ነው። ፈታ በሉ፣ እየተጨፈረ ነው። ላይክ ሼር ማድረግ አትርሱ። እና ፈታ በሉ። እስኪ ፈታ አድርገውኛለን። የልጆች ስራ ሁሉም ደስ ስለሚል እስኪ እናንተም ደግሞ ፈታ በሉ ብዬ ነው ውዶቼ። እስቲ ላይክ ሼር ሰብስክራይብ ማድረግ አትርሱ። እና እስኪ በነዚህ ህጻኖች ፈታ ዘና በሉ ፈታ እያላችሁ ፈታ እያላቸው ፈታ በሉ፣ ያስቃሉ። በጣም የሚያስቁት ማለት ነው። እነየሳኩኝ ነበረ። ከዛ እስኪ ለእናንተም ደግሞ ዘና ፈታ እንድትሉ ብዬ እጃቸው መጣው የአምራሏ እና እስኪ ፈታ በሉባቸው የምር፣ ፈታ እያላችሁ ፈታ ዘና በሉባቸው። በጣም ነው የሚያዝናንኝ። ዶች ውዶች ዘና በሉ፣ ይጨፈሩ።

እና እንደው ያው ልዜ ልጅነት ደስ ያላችሁ የልጅነት ስራ በጣም ደስ ይላል ትውስታው ማለት ነው እና ፈታ በልባችሁ፣ እስኪ ዋው በጣም ደስ የሚሉ ያስቃሉ፣ እና ፈታ ያላች ፈታ በሉ ውዶቼ ማለት ነው። ያሳቁኝ ነው። ው ይጨፍራሉ። እች ዋቃው ጤናት ያው አውቃ ነው እ በጣም ነው የምትጨፍረው። የምር በጣም ትችላለች ማለት ነው። እና ወዶች እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ግለጥልን። እና በጣም ደስ የምትላት ማለት ነው። ቀበጢቱ በጭፈራ አንደኛ ናት ማለት ነው። አላ ሲያስቁ ደሞ እኔ የሚያስቀኝ የሚገፋፉት ነገር እሳ በጣም ነው የሚያስቁት። ሳይገርሙ እነሱ ጭፈራ ላይ ናቸው። እና ውዶችን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እንደው በጣም ነው የሚያዝናንኝ እኔ ሲገፋፉ ምናምን ሳቄ ይመጣኛል ማለት ነው ልጃ

እና እንደዚ ዘና ፈታ እያደረጉኝ ነው። እናንተን ፈታ በሉልኝ ያርገ በግባታል መሻአላህ እኮ በጣም ነው ደስ ብትለው ልጅ ማለት ነው። በጣም ጨፈር እና ላይክ ሰብስክራይብ ሼር ማድረግ አትርሱ። ፈታት ዘና የሚያደርጉ ቪዲዮዎችን ሁሌ ወደ እናንተ እናደርሳለን። ሁለገብ ቻናል ነው የኔ ቻናል፣ እንደምታውቁት ሁሉን ነገር ያሳያችኋል። እናንተ ላይክ ሼር ሰብስክራይብ ብቻ ማድረግ ነው የምጠበቅባችሁ። እና በጣም ነው የሚያዝናኑት ልጆች ማለት ነው ያስቃሉ

ፈታ ዘና ማለት ብቻ ነው። እናንተም ይሄላችሁ እንዴት እንደሚያደርግ እንዴት እንደሚያረጋ ወየ ጉዳ አገሬ ሰው የምር በጣም